በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ሦስት አስራ ሦስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመእስራሁ ለህዳር በዛቲ ዕለት አብ ቅዱስ አንያኖስ አረፈ ዘውእቱ ሊቀጳጳሳት ዘሀገረ እስክንድርያ ዳግማይ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሀያ በዚች ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀጳጳስ ነው። የዚህ ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበረ። ቅዱሱ ወንጌላዊ ማርቆስ ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትን በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህም በኋላ አፈር አንሥቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚያን ጊዜ አዳነው። አንያኖስም በዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤቱ ወሰደው። ስለ ሥራው ስለ አምልኮቱ የመጣው ከየት ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከሐዲሳት መጻሕፍት የአንድ እግዚአብሔርን ህልውና ስለ ዓለም ሁሉ ድኅነት የወልደ እግዚአብሔርን ሰው መሆን፣ መከራ መስቀሉን ተቀብሎ ስለመሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ዳግመኛ ለፍርድ ስለመምጣቱ ይነግረው ጀመረ። የአንያኖስም ልቡ ብሩህ ሆኖለት በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያው ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንም ትምህርት ሕጓንና ሥርዓቷን ተማረ። ቅዱስ ማርቆስም ወደ ሌሎች ሀገሮች ሂዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ ሀገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው፣ በቀናች ሃይማኖትም አጸናቸው። ቤቱንም ቤተክርስቲያን አደረጋት። እርሷም በስተ ምዕራብ ከእስክንድርያ ከተማ ውጭ ያለች ዛሬ የሰማዕት ቅዱስ ሰርጊስ ቤተክርስቲያን ሆና የታወቀችው ናት። ይህም የተመሰገነ አባት አንያኖስ በወንጌላዊ ማርቆስ ወንበር ላይ 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሠራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓልዋ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? በኅዳር ሀያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ማር ቴዎድሮስ ኃያል ሰማዕት፣ ቅዱስ አንያኖስ ወርሃዊ በዓላት ቅዱስ ዮሐንስ ሐፂር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞንዮስ ዘሃገረ ቶና፣ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞንዮስ ዘሃገረ ቶና፣ ቅድስት ሳድዥ የዋሒት። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናውጡ። ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀድሱት! አንደኛ ጴጥሮስ 3:13 ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ! የድሃይቱን አነስተኛ መባ እንደተቀበልክ ተቀበልክ። ለሁል ጊዜ የሚያገለግሉህ አዕላፍ መላእክትን እያሳሰብንህ በችግራችን ጊዜ የምናቀርብልህን ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ስግዋን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን፣ ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልቦና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። በሰማነው ቃል ሰላሳ፣ ስሳ፣ የአማረ መቶ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቅዳሾች እንድንሆን አምላክ በቸርነቱ ይርዳን። ወርሃ ጾምን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን በመከራ ሥጋ በመከራ ነፍስ የሚጨነቁትን በአልጋ ቁራኛ በደዊዳኛ የተያዙትን በመከራ በስደት በጭንቀት ያሉትን አምላክ በቸርነቱ ይጎብኝልን። ነፍሳተ ሙታን ይማርልን፣ ሕያዋንን ይጠብቅልን። ይቅርታውን ቸርነቱን ያረቀብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስት ከወይኩን ፈቃድ ከበከመ በሰማይ ከማሆ በምድር ሲሳየና ሲሳየ ዘለለ ዕለትና ኢየሱስ ክርስቶስ ከመይስራኤልና ሐጣው ኢነ ኢና ተማጸነ ቢካ ለእግዚአብሔር አብይ ኦ እግዚኤ ኢየሱስ ክርስቶስ ስራይ ሃጢያት ይሄው ሃጢያት ኩሎ ሕዝብከ እማእሰረ ሃጢያት እግዚአብሔር ይፍታ እግዚአብሔር ይባርክ ሰላም ያሳደረ ሰላም ያወለን። እግዚአብሔር ይፍታ እግዚአብሔር ይባርክ ሰላም ያሳደረ ሰላም ያወለን። ሰላም ያወለ ሰላም ያሳደረን ይቆየን።